ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሀማምላጥ በማለት ነው። አሁን ለእዛ ነው ደስ ይቀፋስ የለበስኩት ማለት ነው። ስማ ከረክሱ ልብሴ ተጫወትበት። እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ተነሳሁኝ። ዓርብ ዕለት የገጠመኝን ነገር ልነግራችሁ ነው። ምነት በጣም ከባድ ነበረ ከምላችሁ በላይ በቃ። ይኸው አሁን እራሱ አለቀቀኝም። በጣም የሚያስፈራ ነገር ነበረና እግዚአብሔር እንደ ወጥቶ ከመቅረት ያድነን፣ አሜን በሉ። የእውነት የምመላችሁ እና በጣም ከባድ ጊዜ ነበረ። ይኸው ዛሬ ሶስተኛ ቀኔ ነው ዓርብ፣ ቅዳሜ፣ እሑድ ነው አይደል? ዛሬ እና ዓርብ ዕለት ነበር እሰራላችሁ ነበር ግን ሚስተወር ማታ ላይ ላይ ብገብቼ ራሱ መጽናናት ንፈለግኩኝ በቀ ይሆናላ ስርአት የሚልቀኝ በስትፈርጅ ህፃን ይመስል ህይወት ይች ምድር እኮ በቃ ጀምረናት ነው የምንሞተው፣ ቦታው የእውነት ነው የምላቸው ማንም የጨረሳት የለን። በቃ ለመኖር ጀመርን ስንል በቃ እንደውም ተፈጠርን ስንል ነው የምንሞተው፣ ቦታው እና ለዝቹ ግን በቃ ስትአርቀን እያሰብን ምናምን በጣም ከባድ ነበረ፣ የእውነት ነው የምላቸው በቃ እና ምን ሆነ መሰላችሁ፣ አርብ ዕለት በጣም እንግዳ ነበረ እስከ አንድ ሰዓት ያ እስከ አንድ ሰዓት ምናምን ማለት ነው። ሌሎቹ ቢሄዱም ልጆቿ ነበሩ እና ልጁ ስለተኛ አባታቸው የሴትዮዋ ልጅ ስለተኛ ሌሎቹ መሄድ አልቻሉም ነበረ። እና ሁለቱ ልጆች ስለቀሩ ማለት ነው። እንዴት ነው ማለት ያው ሰውየው ካልተነሳ ልጆቹ መሄድ አይችልም። በመኪናና ቁጭ ብለው እየጠበቁት ነበረ እንቅልፉን እስከሚጨርስ ድረስ። እና ቆይቼ ነበረ እንትን ይሄ ምንድን ነው የሚባለው ቆሻሻ ለመድፋት እንትን ያልኩትና ለምን እነሱ እያሉ እንዳወጣ ምናምን አይፈልጉም። ሰው እያለ ያው እንግዲህ ብዙ ሰው አይወድም እና በቃ እነሱ ልክ ሲወጡ ምናምን በቃ ልድፋው ምናምን አልኳቸው ማለት ነው። ሴት ልጅቷ ትንሽ አብራ ወታ ነበረ ከእነሱ ጋር እሺ ምናምን ነገር አለች። ግን እንደዛ ሆኖ ራሱ ልጁን አብርሃት ወጣ ብለው ነበረ ማለት ነው። ትልቅ ልጅ አለ። ከዛ አብረን ወጣን። በአስፋልት ላይ ሆኖ ጠበቀኝ ማለት ነው። ሄጄ አድርሼ ስመለስ መኪና ከላይ ከታች፣ ጌታ ሆይ ወይንም እኔ እንዴት እንዳዳነኝ ምን እንደምላችሁ አላውቅም። የእውነት ነው የምላችሁ በሰው ሀገር ላይ ለዛው ሕገወጥ ሆናችሁ ወይ መድኃኒዓለም ብቻ ልጅን አስባት። የእውነት ነው የምላችሁ እንዴት እንደሆነ እኔ ያየሁት በላይ በኩል ያለው መኪና ነው። እንደታች ደግሞ እየሄደ ስለነበረ የሆነ መኪና የሚመጣ ያለ መሰለኝ ተሻግሬ ነው የምደፋው። እንትኑ ማለት ነው አንዳንድ ቦታ አሁን ድሮ የነበርኩበት እዛው ወጣ ስል አስፋልት አይሻገርም። ይሄ ግን አስፋልት ተሻግራችሁ ደግሞ ትሄዳላችሁ። ይሄ የብዙ ሰዎች እንትን ነው። እዛኛው ቤት ግን የኛ ብቻ ነው ያለው አንድ የራሳችን እንትን። ይሄ ምንድን ነው የሚባለው የቆሻሻ መድፊያው እሱ ብቻ ለየግል ለየግሉ አንዳንድ ቦታ ላይ ለሁለት ለሁለት ነው መሰለኝ፣ ግን እዚህ ቤት ደግሞ የብዙ ሰዎች ነው፣ አንድ ላይ የሚጠራቀመው በጣም ትልቁ እንትን ነው። በርሜል በርሜል የሚያክል ነው፣ ትልቁ ማለት ነው፣ ሰፊ ነው። በሱ ነው እየወሰን የምናስቀምጠው እና ከየት መጣ ሳለው መኪናው መጥቶ፣ እናቴ ክላስ ያጋ ልጁ ዘሎ ሊገባ በቃ እግዚአብሔር እኔ ብሔር ነው እያ በቃ ተመለሽ ተመለሽ ይለኛል። እሱ ደግሞ ማለት ነው እኔ ላየው መሮጫዬ ነው በቃ የእውነት ነው ብላችሁ ቤቴ ገብቼ እንዲህ ተንበርክኬ ነው የቀረሁት። በቃ እግዚአብሔር፣ በምን ቃላት፣ በምን ቋንቋ፣ በምን ትዕግስት፣ በምን እንዴት አርጌ እንደማመሰግነው አላቅምና ሞቼ ነበረ፣ የእውነት ሞቼ ነበረ። በቃ በጣም ደንግጬ ለአንድ ሰው ብቻ ነው የተናገርኩት፣ ለአንድ ጓደኛዬ። ከዛ ውጭ በቃ ማለት እንዴት ብሎ ይወራል? በቃ የሆነ ሐሳብ ውስጥ ሰዎችን ማስገባት ነው ሌላ ምንም። እና እንዴት እንደሆነ አላውቅም። የእውነት እኔ በጽሑፋችሁ አስቡ፣ ምንም ማሰበው ሩቅ ነው። ግን በቃ የሆነ የሚታይ ነገር ማደርጋቸው ነገሮች ምን በቃ የሆነ ከባድ ነገሮች ናቸው። እኔ አላውቅም፣ የእውነቴን ነው እና ቤተሰቦቼ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። የእውነትን እግዚአብሔር ጠብቆ ነው ማለት ነው። በቃ ለልጄ እንዲኖርላት ፈልጎ ነው። በቃ ማለት ከበቀደሙ መኪና አላልፍም ነበረ። እግዚአብሔር ቀሬ ቢሆን ኖሮ በቃ እሱ መኪና አያልፈኝም ነበረ። ግን በቃ ፍርሃቱ እስካሁን ድረስ አለ። የእውነቴን ነው የምላችሁ የሆነ ራሴን ተቋቁሚ ይሄ ለመስራት እሞክራለሁ። በቃ ብቻ እንዳልኳችሁ በስራዬም ያልተመቸኝ ነገር አለ ብዙ ነገር እና ግን በቃ አንድ ወጥቻለሁ። ስለ ስራ ችግር የለውም ግን እንደዚህ አይነት አደጋ እንዳይደርስብን በቃ እንጠንቀቅ። በተለይ ደግሞ እንደዚህ እንደ እኔ ቆሻሻ ለመድፋት ይመስለኛል በጣም ደክሞ ነበረ። ግን ቢደክመኝም እንዴት መኪና ላይን ታዲያ እኔ ከላይ ያለው ከታች የሚመጣውን አላየሁትም ጭራሽ ማለት ነው። በቃ ደርሶ ነበር እኮ በቃ የእውነት ላፍ አድርጎ የነበረ በጌታ እግዚአብሔር ያወጣኝ። በቃ መድኃኔዓለም አባቴ ቅዱስ ሚካኤል ጠበቀኝ፣ የእውነት በቃ ኧረ፣ ፈጣሪ ጠብቃችሁ በያላችሁበት፣ በምንም አይነት አደጋ እንደ እኔ እስቶብ እኮ የሆነ ነገር ይሄ እንትን የሚባለው እኮ የሆነ ነገር እኮ ስጠብስ እንዲህ ብዬ ነው በቃ ፊት ለፊት ስግጥ አልልም እኮ እንደዚህ የምጠነቀቅ ሰው ነበርኩኝ። እንዴት አስፋልት ላይ መኪና መኪና ነው፣ የኢትዮጵያ መኪና ነው፣ የዚህ መኪና ነው። እንዴት እኔ አላውቅም፣ ብቻ ግን በጣም ከባድ ነበር። አስሜሄቶ እግዚአብሔር ይመስገን። ብቻ ግን እንደ መድኃኔዓለም በቃ ልጁ የለቁም ነገር ሳታበቃ በቃ እኔን ምንም ነገር አያደርገኝ፣ እኔ ምንም ነገር አያደርገኝ። ምክንያቱም ለልጇ ማንም የላትም። የእውነቴን ነው የምለው፣ ማንም ፈጣሪ ለልጄ ያኑረኝ። በቃ እግዚአብሔር አምላክ በቃ ልጅን የሰው ፊት እየገረፈ እንዳያሳድግብኝ ከፈለገ እኔን ያኑረኝ፣ እኔን ያኑረኝ። የእውነት እኔ ለልጄ እንዳልኳቸው በቃ እኔን እንደ እናትም እንዳባትም ሆኜ ያው በርቀት እንዲሆን ምንም ማድረግ አማራጭ ስለሌለኝ ነው እንጂ ከልጅ የመለየት ፈልግ ማንንም አይፈልግ ከልጁ ተለይቶ። ምነው እናቶች አባቶችማ ዝም ብለው እየወለዱ ልጅ ያንተ አይደለም ቢባሉ ራሱ ደስ ይላቸዋል። እስኪ ያድግ እኮ ይፈልጉታል። እና ብቻ ግን እግዚአብሔር ይመስገን እና እግዚአብሔርን መለመነው በቃ ልጅን የሰው ፊት እንዳይበርፋት ልጅን እኔ እንዳሳድጋት ከፈለገ በቃ እኔን ጤነኛ፣ እኔን እድሜ ከፍ አድርጎ፣ እኔን ሰላም እንዲኖረኝ አደርገኝ። የልጅንም ጤናዋን በቃ ሰላሟን ብዙ ስት ያደርግልኝ። እውነቴን ነው የምላችሁ በቃ የሆነ ነገር ሲፈጠር ከልጅ ጋር ነው ማያይዘው። እግዚአብሔር ሆይ በቃ ለልጅ ስትል አኑረኝ ይላለሁ፣ እና ለልጅ ሲል ያኑረኝ ምንም፣ አያደርገኝ ልጅ የሆነ ደረጃ ላይ እስከምትደርስ ድረስ ፈጣሪ ያኑረኝ። የሆነ አሁን አሁን ለራሴ አይደለም እንዲያሰብኩኝ ያለሁት። መጀመሪያ እኮ በቃ እንዲህ ሰርችም ቢሆን በቃ ራሴ ምናምን ነበር። የሆነ ትልቅ ነገር ሲገጥመኝ የሚያሳስብ ነገር ሲገጥመኝ በቃ ለለቼ ብቻ እንደምኖር አድርጌ ያሳምነዋለሁ ራሴን። ከዛ ደግሞ የሆነ ነገር ለቀቅስ ሲያደርገኝ በቃ የሆነ ትንሽዬ ደስታ የሆነ ከተሰማኝ ደግሞ በቃ ከፈጣሪ ጋር ስለ ራሴ የሚወት አስባለሁ። ግን እውነት ግን በጣም ደክሞኛል። እኔ ያልመሰለኝም እንጂ በጣም በቃ ታሀት ድክም የእውነት ድክም ምን ያለኝ በቃ ግዴታ ነው፣ በቃ እየተወዛወዙ ያለሁት ያው ታውቃላችሁ። ገና በልጅነት ጀምሮ ነው ኢትዮጵያ ውስጥ እያለሁኝ የራሱ የሶቪየት ከላ ከላች ከላ የኢትዮጵያማ እኮ ደግሞ ከባድ ነው። እውነት ተሰራይ የነበረው እና እንጃ ጉልበቴ ደከመ መሰለኝ፣ ለዛ መሰለኝ። እውነት በጣም ደክሞኛል። በጣም ድክ ምን ያለ መቃረ የረፍት እንጀራ ስጠኝ። አራሚን በሉ ለሁላችንም የረፍት እንጀራ ስጠኝ። እውነት በጣም ደክሞኛል ለኔ ግዴታ ሰው በቃ እንደዚህ እንዳልወድቅ፣ ልጅ የሰው ፊት እንዳታይ፣ መንገድ ላይ እንዳልወድቅ፣ እንደዛ አይነት ነገር ስላለኝ ነው እንጂ የእውነት ደክሞኛል። በቃ ከልጅነት ጀምሮ እስካሁን እድሜ እንዲሁ እንደፈጋሁኝ ነው። በቃ የሰው ቤት እንዲሁ አንዴ የሆነ ነገር ሰርቼ እንደገና ወደ ራሴ ህይወት ተመለሱ ስል እንደገና ድብቅ ይላል። አሁንም እንደዛው አሁን በቃ ድክ እና ቤተሰብ ጸልዩልኝ። እናንተንም ሰላማችሁ ብዙ ስትይበልልኝ ወዶቹ በጣም አመሰግናለሁ። የሁለት በቃ ዝም ብሎ የሚጨምቅ ነገር ውስጥ እንጭንቅ ይለኛል እውነት አሁን ያሉበት ሁኔታ ደስ አይልም፣ ደስ አይልም። በቃ አንዳንዴ የምታስቡት ነገርና የምትሆኑት ነገር አንድ ሳይሆን ሲቀር ከባድ ነው ግን ያው እግዚአብሔር ዋና ኪና ነው። ይህንን ይመስላል። ለማንኛውም እግዚአብሔር አትርፎኛል፣ ቅዱስ ሚካኤል ጠብቀውኛል። እናንተም ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልኝ። አበረታቱን፣ ሰብስክራይብ ያደረጋችሁ ላይክ፣ ኮሜንት ጻፉልኝ። በጣም ነው የምወዳችሁ። እየስደተታችሁ ነ ድክም ያላት ስህተታችሁ እነሱ ድክም በቃ የሆነ ምን እንደመላችሁ እንደምላችሁ አላውቅም። የሚያስደክሞኛል አላውቅም። እኔ ለሰዎች ብርታት መሆን እንድንፈልገው እንደዚህ ድካሜን አይደለም ማሳየት የምፈልገው። ግን አንዳንዴ ይሆናል በቃ ይሆናል። አይደለም ያው ለእናንተ መጥቼ የምነግራችሁ በቃ ምንም የሚታወቅ ነገር የለም። የምገባችሁ ግን በቃ ይሆናል። አይዞች የምትሉኝ አላችሁ። በውስጥ መስመርም ገብታችሁ ደውላችሁልኝ ብርታት የምትሆኑ የቶች ያላችሁ አመሰግናለሁ። እናንተ ነው ብቻ ግን መልካም ነው ያላችሁን ነገር እንደዚህ ማካፈል። መማማር ጥሩ ነው። ምክንያቱም አንድ ሰው ዝም ብሎ የሆነ ነገር ቢገጥመው እንዲሁ የት ሄዳ ነው ምን ሆና እንደዚህ ብላ ነበረ ምናምን ማለት አለ። ዝም ካላችሁ ግን ምን ሆና የሆኑ የት ሄዳ የሆኑ ምናምን የሚባለው፣ ግን እንደዚህ ካወራችሁ ወይኔ፣ እንደዚህ ብላ ነበረ፣ ስራው እኮ አልተመቸኝም ብላ ነበረ፣ እንደዚህ ብላ ነበረ፣ ከዛ መፍትሄ ወይም ደግሞ ብጠፋም ራሱ ማለት በቃ ከሚዲያ ጥፍት ብልም ራሱ ታፈላልጉኝ። የኢትዮጵያ ሕዝብ ለዚህ አንደኛ ነው። ለማንኛውም ወዳቸዋለሁ። ቻው። በቃ ወደ ጽራቴ ሀማም አለብኝ ገና ቻው።